ብዙ ነገር ትናግረዋለች። እኔ ምለው ማለት ነው ቤተሰብ እቺ ውሽሚት ማለት ነው። ማለት የሰው ልጅ ሲጀመር ብር ስላለው ምናምን አትበሉ። ገባችሁ አደለ? ብርም ኖረ አልኖረ ያው ነው። ገባችሁ? ብር እንዳላትማ አወቅ ነው አወቅ ነው እኮ ብር እንዳላትም አወቅ ነው። የ500 ሺህ ሰዓት እንደተገዛ በአንድ ቀን ወይም ደግሞ የ500 ሺህ ሰዓት ተገዝቶላታል ተብሎ ማለት ነው ማለት ለዛኛው ለውሽሚ ለውሽማው ተገዝቷል ተብሎ ገና ያ ነገር ሳይጨረስ ነው። ገና ያ ነገር ሳይመረቅ ነው። ገና በሁለት ቀኑ ነው። በአንድ ቀኑ መቶ ሺህ ብር ሊለምኑ ቲክቶክ ላይ የመጡት ማለት ነው ገባችዋ። ሀብታም ሀብታም የሚያጫውታት ከሆነ ማለት ነው ጋባቹ ሲቀጥል ደግሞ ሀብታም ብትሆን ኖሮ ማለት ነው። ልንገራችሁ ብዙ ሀብታም ሰዎች ማለት ነው እ እንደዚህ አይደለም ማለት ስለ ሀብቶ አያወሩም። ልንገራችሁ ሀብታም ሰዎች አብዛኛዎቹ ሀብታም ስለሆኑ ነገር አያወሩም። እቺ ደግሞ በጣም ሀብታም እንደሆነች በጣም ብር እንዳላት ምናምን በጣም ታወራለች ማለት ነው። ልንገራችሁ ማለት ነው። ስለዚህ እናቃታለን ማን እንደሆነች ነገር ግን ውሽማው ደግሞ ለእሷ አግዘ እኔ የገረመ ዶ ተቃላችሁ ለሩታ እንኳን እንደዚህ እንትን ብላ አታውቅም። እንደዚህ ቴኬር አድርገ እንደዚህ እየሆነ እንዴት ነው እኔ ነኝ እኮ ያለሁት ሄርሚ በቃ ምናምን ምናምን ብሎ ማለት ነው ልክ እንትን እያረጋት ነበር ቴኬር እያረጋት ነበረ ማለት ነው። ሩታ እንኳን ሆዱ ሆዷ ውስጥ ማለት ነው የእሱን ልጅ ተሸክማ እንኳን አንድ ቀን እንኳን እንደዚህ እንትን አላለም ልንገራችሁ ማለት ነው። ሴፕተምበር መስጠሩት ቴክስቶች እያላክልኝ ነበር እኮ አንተነርሽ፣ በዚህ ያክል አፍሽን ባከብች ይሻልሻል። ተረጋጋ ሲጀምር ማለት ነው። እነዚህ ዕቃ ዕቃ ጫወታው ነው የሚጫወቱት። የፉክኩር ቤት ሳይዘጋ አያድርም ነው የሚባለው ወይስ ምንድን ነው የሚባለው ማለት ነው። ልክ የላይኛ የታችኛ ልጆች እንደዛ ነው። ከውሽሚት ጋር ፈረንጁ ራሱ ያዘው ማለት ነው። ትክክለኛ የእውነት የምታስፈራሩ ከሆነ ትክክለኛ እሷን መምታት የምትፈልጉ ከሆነ ትክክለኛ እንዴት ነው እሷን ደብድባችሁ ማለት ነው። በቃ እንደት እሽር እንዳትሞት አድርጋችሁ ቅጥቅጥ የሚያደረግ ሰው የሚያስፈልጋለት እሷ እንጂ፣ እንደዚህ እቃቃ የሚጫወት ሰው አደለም የሚያስፈልጋት። ገባችሁ አደለ? ካስፈለጋትም ማለት ነው ገባችሁ። እቺ ይሄ እኮ እቃ ጨዋታ ነው። ልክ ሎርማን ሰው የሆነ የእኔ ታላቅ ከእሷ ጋር እንደምደባደብ ነገር ነው ፉክክር የያዛችሁ ማለት ነው። እሷም ደግሞ ልክ እንደ ህፃን ታውቃላችሁ፣ የህፃን አካሄድ ወይም ደግሞ እንደዚህ እንደዚህ እያደረጉ ልክ፣ እኔ ምለው ማለት ነው ትላንትና ከእንትና ተምራ ነው ከእህታችን ተምራ ነው። ገባችሁ አይደለ? ትላንትና እህታችን አይታችሁ አይደለ? ቲክቶክ ላይ ማለት ነው አብርሽን ለማናደድ እንደዚህ እንደዚህ እያደረገች ነበረ። እና እሱን ቪዲዮ እያየሽ ነበረ እንዴ? እኔ እምላችሁ ትላንትና ቁጭ ላይ እያየሽ ነበረ፣ ለከሩታን ማለት ነው። እና ከሷ ወስታ ነው ዛሬ ፈረንጁን እንደዚህ እንደዚህ እያደረገች፣ ልክ እንትን እያደረገች ነበረ ማለት ነው ገባቸዋ። አይ አይደለም

ወንድ ልጅ ከሴት ጋር አይጣላም። እሺ ገባቸው አደለ? አዎ፣ የቡታጀራ ወንዶች ማለት ነው። ከሴት ጋር መለጣጠፍ እንጂ ከሴት ጋር አይጣላም። አዎ፣ ባህላቸው አደለም። ገባቸው አደለ? ሴትን አስሩ ሴት ያመጣና ልጥፍ እያረጉ ምናምን ፎቶ መነሳት ምናምን ነው እንጂ ማለት ነው፣ ከሴት ጋር አይጣላም። ለሴት ልጅ ክብር አለው በጣም አደለ? አብርሽ በጣም ክብር አለው። የወንድ ቴክስት ነው እንደ ሴት አይደለም የምትልከው። ልክ እንዴት ነው ማለት በጣም በጣም የሆነ እንዴት ነው የእውነት ማስመሰል በጣም ይቻላል። በጣም ማለት ነው። እኔ እንደዚህ እንጃ አላቅም። ሰው እንዴት ነው በዚህ ልክ ያስመስላል ምላችሁ። ትላንትናም ላይቭ ላይ ስላየው ነው። ምን ያክል አብርሽ አስመሳ እንደሆነ ስላየሁት ነው። እግዚአብሔር ነው ምላችሁ። ምን ያክል ሰው እንዲወዶ የሚያደርገው ነገር፣ ምን ያክል እሱ መልካም ነው እንዲባል፣ ምን ያክል እሱ በጣም የዋ ነው ለሰው ልጅ ያስባል እንዲባል የሚያደርገው ነገር ትናንትና አይታችኋል። እኔ መናገር አልፈልግም። ሁላችሁም አይታችኋል ማለት ነው። ልክ ለሰው እንዳሰበ ሰው ልክ ለድሃ እንደሚያስብ ሰው ምናምን፣ ይኸው ጫፍ ጫፉን ነገሬያቸዋለሁ፣ ትላንትና ምን እንዳደረገ ማለት ነው። እና ልክ እንደሚያስብ ሰው ነው የሚሆነው ማለት ነው። አሁን ደግሞ ልክ ለሴት ልጅ እንደሚያስብ ሴትን ልጅ ቴኬር እንደሚያደርግ ምናምን ነው እያደረገ ያለው ገባቸው አደለ? ልጁ እኮ እንደዚህ አልነበረም ግን፣ ለካ ብር ሲኖረው ለካ የሆነ ያሰበ ቦታ ሰው ሲደርስ ለካ እንደዚህ እየሆነ በዚህ ልክ የማናውቀው አብርሽ ማለት ነው። የሆነ የማናውቀው አብርሽ ጭራሽ ማለት ነው እያየነው ነው እኮ ማለት፣ እኔ እኮ ማለት ነው፣ እኔ እኮ የሚገርመኝ አብርሽን ባላቆ እሺ፣ ዩቱብ ላይ ባቆ እሺ፣ ዩቱብ ሳይጀምር ቲክቶክ ላይ ገና ገስት ገብተን እየተጫወተን ምናምን የማውቀው ልጅ ያ፣ እንዴት ነው ሰውን እንደዚህ እንደሚያከብረው? ሁለት ሰው ይዘን እየተጫወተን የነበረ ሰው በአንዴ ተቀይሮ እንዴት ነው ግን? ሰው ለምንድን ነው የተነሳበትን ማያስበው? የእውነት የምሬን ነው እኔ እኔ በጣም አብርሽ በጣም ነው የገረመኝ። ማለት የዛ የነበረው ሰዓት ለሰው ልጅ ያለው ክብር ሰውን ምን ያክል እንዴ የእውነት እንዴት ነው ልንገራችሁ። ከሩታ ጋር ቡታጅራ እያለ ፍቅር ፍቅር ሲጫወተው ምናምን በቃ ጥሩ ልጅ ነበረ። ልክ ቡታጅራን ለቆ ሲወጣ ይህንን ድራማ ሲጀምር፣ በቃ የአብርሽ እንዳለ በቃ ሌላ ሆነ። ልንገራችሁ ማለት ነው ሌላ ሰው ታውቃላችሁ፣ ሌላ የሆነ ማናውቀው አብርሽ የሆነ በጣም ልክስክስ የሆነ በጣም ባለጌ የሆነ በጣም ለሰው ልጅ ክብር የሌለው ሰውን ልጅ በጣም የሚንቅ እና ደግሞ ያለፈበትን የማያቅ ታውቃለችሁ ያ አብርሽ ነው አሁን የመጣው፣ እንጂ በፊት የምናውቀው አብርሽ አይደለም የመጣው ማለት ነው። ልንገራችሁ ማለት ይተ አላላትም ምንም ሳይለኝ ነው እንደዚህ እየሆነ ያለው። ኧረ ፈረንጁ እኔ እምላችሁ ማለት ነው። ልክ አባቶቻችን እየገረፉ የነበረው ቀበቷ ሊገርፋት ማለት ነው። በዚያ አጋጣሚ ፈረንጁ እንዴ ማለት እንዴት ነው ባሏነ ወይም ደግሞ እንደ አባት ወይም ደግሞ እንደ ሌላ ነገር አትያት እንጂ ማለት ልትገርፋት ቀበቶ ማንሳት የአብርሽ ቀበቶ ነው የራሱ ቀበቶ ነው፣ ግን ያወለቀው ማለት ነው። የድሮ ወንዶች ማለት ነው ሀለንጋ ነበረ። እኛ ቤት ፋዘር የሚገርፈኝ እኔ በሀለንጋ ነበረ። ሀለንጋ አሁን ትተዋል እና ወንዶች አሁን የሆነ ነገር እንትን ሲል ቀበቶ ነው የሚያወልቁት፣ ልጅም ለመምታት፣ ሚስቱንም ለመምታት ማለት ነው። እና ፈረንጁ ደግሞ ሊገርፋት አንተ እኮ አላገባትም ወይም ደግሞ አባቱ አይደለም ወይም ደግሞ ባሉ አይደለም። ባል ራሱ አይገርፍም በአሁን ሰዓት ማለት ነው። እሷን የሚያስፈልጋት ቀበቶ አይደለም፣ ልንገራችሁ ማለት ነው። ቀበቶ አይደለም፣ በቃ በጣም ቅጥቅጥ የሚያደረግ ሴት ናት። አውቃለው፣ ለሴት ልጅ ክብር አለኝ አውቃለው። ነገር ግን እሷ ደግሞ ለሴት ልጅ ክብር የላት ገባችሁ። እዛ እርጉዝ ሴት እንደዚህ እየሆነች እሷ ግን ከባሏ ጋር እየተማገጠች ስለሆነ ማለት ነው ለእሷ የሚያስፈልጋት ማለት ነው ምርጥ ዱላ። ገባችሁ? ልክ እባብ የሚቀጠቀጥ ዱላ የለም። ልክ እንደሱ ቅጥቅጥ አድርጎ ማለት ነው እዛው ጥሎ መሄድ አሁን ደግሞ ይሄ ሰማችሁና ማለት ነው እነ እንትና እኮ አስደበደቡን ምናምን ብላችሁ ነገ ደግሞ ፕላስትር አስለጥፋችሁ ምናምን ኑ። እርግጠኛ ነኝ ብዙ እያስፈራራኝ ነበረ ምናምን። ስለዚህ ሄርሜላ ተደበድባ ሆስፒታል ተኛች፣ ሄርሜላ እንደዚህ ሆነች ብላችሁ ነጌ ፊቷን ቁስል በቁስል አድርጋችሁ የሆነ እንትን አልኮን ቀብታችሁ ምናምን ኑ ተባላችሁ እንግዲህ፣ አይዲ ተሰጣችሁ። ሲቆጥራን ተወያየንም ተወና አብሪ አንተ ብዬሽ እንጂ ማለት ነው። እቺ ልታጠፋ ነበረ እኮ። በቃ ነው፣ ግማሽ ሌትር ውሃ ይዛ ልትመታው። እንደ ውጪ ልብ ካለሽ እኮ መውጣት ነው። የምር ነው የሴት ጀግናም እኮ አለ ማለት ከአብርሽ ኋላ ሆነሽ አብርሽን እጅ ይዘሽ ሳይሆን ማለት ነው። ወንድ ከሆንሽ ወጥተሽ መጋፈጥ መምታት ነው። እስቲ ጀምር በአብርሃም በኩል ስለማቀር ነው እንጂ እልም የሆነች ፈሪ አታላ አታላ ናት፣ ማርያምን ስታስጠላ እሺ፣ ቁጥር ነው በመጀመሪያ ቴክስቱ ላይ ታቦ ማን ነው ማን ቴክስቱ እኔ ነገሮችን እናስተካክል ብዬ ቴክስት አርኩ ወገን፣ እናስተካክል ነው አብርሃም ሲመጣ በፈነከትካት እራናቷን በቀጠቀጥክ ከማለት ነው እ ደሞ ማለት ነው ልንገራችሁ አንድ ነገር ልናገርና ከዛ የሚያስቅ ፓርት አለ በዚህ ቪዲዮ ላይ እሱን አሳይቻችሁ ባይ እንላለን ማለት ነው ኢንስታግራም ላይ ፎቶ ለቃለች፣ ይችኛው ማለት ነው ውሽሚት። ከዛ ማለት ነው ልንገራችሁ፣ ኮሜንቱን አጠፋችሁ ማለት ኮሜንቱን ዘጋችሁ እንደ ማለት ታቃላችሁ። በጣም እንዳለ ማለት ነው ኔጌቲቭ ነው ሲጀመር ኮሜንታቸው ማለት ነው። ስለዚህ ኮሜንቱን ቆልፈችና ፎቶ ለቃለች ማለት ነው። ታቃለች እኮ እኛ እኛን እንደማችል ታቃለች። አሁን ትንሽ ቆይቶ ራሱ ዩቱብ ይዘጋሉ፣ የዩቱብ ኮሜንት ይዘጋሉ፣ ታያላችሁ። ቆይ ፓርት እየሆነ በጣም የሚያስቅ ፓርት አለ፣ እሱን አመጣና አብረሽ ሲጀመር ማለት ነው። ልንገራችሁ ልንገራችሁ ማለት ነው። ቢፈቅድ የእውነት ቢፈቅድ ማለት ነው። ሩታንም አግብተዋት ሩታ ከሩታ ጋር መሆኖ ማለት ነው። ከዛ ከዚች ጋር መሆን ይፈልጋል። ሌላ ሴትም መድገም ይፈልጋል። ልንገራችሁ ማለት ነው። ሌላም መድገም ይፈልጋል። ሌላም መድገም ይፈልጋል። ሌላም መድገም ይፈልጋል። በጣም ብዙ ሴት ማግባት ይፈልጋል። በዚህ አጋጣሚ ልንገራችሁ ደግሞ ካላደረገ ታላችሁ። ይሄ ልጅ ማለት ትንሽ እንትን እያለ ሲሄድ ከዛ ሁለታም ትወልዳለች፣ አይደል ሌላ ሴትም እያገባል ታላችሁ። በዚህ አጋጣሚ ልንገራችሁ ብዬ ነው። በአንድ ሴት ብቻ የሚቆም ልጅ አይደለም፣ ገባቸዋ። የሚያደርገው ድርጊቶች እንዳለ ሲጀምር በጣም ነው የሚያስጠላው። የኔ ቤተሰብ ሰላማችሁ ብዛለኝ፣ ወዳችኋለሁ። ባይ ባይ።